እኛ ነው ውዶቼ ምንድን ነው ሰላም ሰላም፣ ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ። በያላችሁበት እንደ ሀይሚዬን ይቀበጥ እንደ ምን ሆነች ነው እንደዚ፣ እንዲ ላደናግራችሁ፣ በፕራንክ አደናግረሽን፣ በእንግሊዘኛ ሙዚቃ ደግሞ ደገምሽን። እንዴ፣ አረ ተይ ቆይ፣ በስንት ነገር አደናግረሽን ታይታይ። እንደ ችግር የለም እንግዲህ፣ መጨለል ነው ያው፣ እንደተለመደው እንጨለላለን። አንድ ቀን ደግሞ ትርጉሙ ይገባናል። ዛሬ ውዶቼ ጠማማ ልዕልቷ ማለት ነው። በእንግሊዘኛ ሙዚቃ እየጨፈረች ነው እና እኔ ደግሞ ምን አልኩ ይመሰላችሁ ያንን ሙዚቃ ስሰማ ይሄ ከላይ ላይ፣ ከሸበላይ ላይ አይናችሁን አንሱ። እነ ጠንፌ እንደዛ፣ አይ ቲንክ እንደዛ ይመስለኛል ሲተረጎም ማለት ነው። እነ ጠንፌ የራሳችሁን አጋር ፈልጉ፣ ገደል ግቡ ከፈልጋችሁ፣ ትርጉም ዘፈኑ ነው እንደዛ የሚለው እንጂ ሀይምያ አይደለችም ዘፈኑ ማለት ነው። እንግሊዘኛ ነው ስተረጉም፣ እኔ በራሴ ስተረጉምላችሁ ነው ውዶች እና ምን ነው የኔ ሸበላ ሲሆን ምነው እኔ ሸበላ ላይ ሲሆን አይናችሁ በራ ይላል የእንግሊዘኛ ዘፈኑ። እና እንደዛ ነው የኔ ቅማም፣ አትስቢ አታስቢ፣ ዛሬም፣ ነገም፣ ወደፊትም ሁሌም ሸበለው ሸበለው ነው ያንቺ ነው የሆነው። በቃ አለቀ። እና እነ ጠንፌ ደግሞ ብዙም ተስፋ አታደርጉ፣ የራሳችሁ ህይወት ላይ ተስፋ አድርጉ ማለት ፈልጋለሁ። ሀይምዬ ግን እንደዚህ ፈታቤ ፈታቤ በቃ እያንጫጫሽ፣ ግራ ይጋቢያቸው፣ አንጫጫቸው አተራምሻቸው አተረማምሻቸው። ከዛ በኋላ ፈታ ቤ ምን አባቱ ትላላችሁ ውዶቼ? ለማንኛውም ፈታ ብያለሁ፣ እናንተ ፈታ እንዳላችሁ አውቃለሁኝ። በሙዚቃው ማለት ነው። በጣም ነው የተመቸኝ። ሀይሚዬ ቴንክ ዩ ሙዚቃው በእንግሊዝኛ ስለሆነ ምስጋናውም በእንግሊዝኛ መሆን አለበት። በሚለኮ ነው ውዶቼ፣ እንደዛ ነገር ላይክ ሼር አድርጉ።